ከግብፅ ቤት ደስታ ይልቅ ከእግዚአብሔር ህዝብ ጋር መከራን መቀበልን መረጠ። ለምን ብድራቱ ትኩር ምን የዛሬ በእውነት የተመቸ ስለምትበሉ፣ ስለሚጠጡ፣ ስለጽ ምንም አታስቡም። ደግሞ በጣም ፕሮፌሽናል ወ በኢንጂነሪንግ የሰራት ኢትዮጵያም ውስጥ የመጀመሪያ አያት መኖሪያ ቤቶችን አሰርቻለሁ። የተከበሩ የመለስ ዜናዊ የመጀመሪያ ፕሮጀክት ገርጂ የኮንደሚኒየኑ ላይ ገርጂቱን ያሰራሁት ከመጀመሪያ እስከመጨረሻ። ባሌ ጎባ ጃራዶቢ ላይ ዋ አውጥቻለሁ። በርታ ኮንስትራክሽን ሰርቻለሁ። ኢትዮጵያ ውስጥ ብዙ ኮንስትራክሽን ሰርቻለሁ። ጀራል የተባረኩት። እዚህ ደግሞ አሜሪካ መጥቼ በሱፐርቪዥን በኢንስፔክሽን ብዙ አመት ሰርቻለሁ። ኦነስትሊ በጣም ኮንስትራክሽን የምወደው ኢንጂነሪንግ፣ ሲቪል ኢንጂነሪንግ አይ ሪሊ ላቭ ኢት። የፕሮፌሽናሊ ነው፣ በጣም በጣም ወደው ነው። እናንተ ወረቀትና ፊልድ መሬት ከሰጣችሁ ቁጭ ነው ማለት። እዚህ አገር የተመሰገነ አይ ሪሊ ላቭ እና እግዚአብሔር የተመሰገነኝ እና ትልቅ ካምፓኒ ነበር የሚሰራው። ሆነስትል መኪና የሰጥኋችኋል ሴልፎን ሁሉ ነገር እዚች ሀገር ተቀምጠ ኢትዮጵያ የምትመራው አንተ ነህ። የዛሬ ሶስት አራት ዓመት እንዲያለ ትራይ ሲመጣልህ ያኔ የራሴ ትራክ

እንዳ ዶሴ አዘጋጀው እንደምታዩት አንድ የኢትዮጵያ ፓርቲ ኦሮስት አዘጋጀው ከዛስ ቪዲዮ መስራት ጀመርኩ ብዙዎቹ አልተቀበሉ በጊዜው የዛሬ ሶስት አራት አመት አብይ አህመድ ትልቅ ስራ ላይ ነው ግን አገሪቷ ሰላም አልነበራት እና ተመልሼ መጸለይ ጀመርኩ

አዲስ አበባ ላይ ተዝናት የሆነ አሁን ላይ በጣም በጣም በጣም ውሻት ያለቁት፣ ለምን ሴንትራል ገቨርንመንቱ ክላሽ ካደረገ ብዙ የኤንጂዮች ከኢትዮጵያ ከወጡ የኢትዮጵያ ኢኮኖሚ ሊትራሊ ክላሽ አለ። ኮንስ ከዛ ወዲያ ወጥቼ ቀርቼ ኢትዮጵያ ሄድኩ። እግዚአብሔር የተመሰገነ ይሁን። ጥሩ ጊዜ አሳልፍ የመጣው የህዝቡን በቀራ አግዳየው ሆነስትሊ አገሪቷ ትልልቅ ስራ ውስጥ ነው ያለችው፣ ግን ህዝቡ እንደ ህዝብ ፋይናንሻሊ ሰላም ሙሉ የተቃወሰበት ጊዜ ውስጥ ነው ያለ ነው እና አየዋት ምርጫ ቦርድ ሄድኩኝ ማስመዝገብ ሞክር ጀመር ፕሮሰሱን እና ወገኖች ሆይ ወደ ሰባት ወር ቆየሁ። በባጃጅ ሄድ ነበር ሚኪባትና የሚል ሱ ከፈትኩ ከአካባቢ ከህዝብ ጋር ተዋወቅኩኝ፣ ወንድሞቼ ጋር ተዋወቅኩኝ። ሀገሬን ችግሯን አብሬ ተጋፈጥኩ። በባሴር ነበር በሎችን ሄድ ነበር፣ ሁሉንም አየሁት። ጋይስ፣ በእውነት ነው የምነግራችሁ። በእግር ሄድ ነበር የከፈጥኩት የባልትና። አንዳንድ ጊዜ ልጆቹ በትክክል ስለማያስፈጩ ሄጄ እፈጭ ነበር። በቃ ሁሉንም እና አብይ አህመድን በጽፌላ- ጽፌለት አለው ግን ያው እንደምታውቁት እነሱ አይቀበሉም። ያው አያዩማ እኛ የምናየውን ስለማያዩ እንደቀላል እንደ ቀላል ነበር አድርጎ። እግዚአብሔር የተመሰገነ ይሁን። በጣም ረጅም ጊዜ ጽፌለት አለው። አብይ አህመድ አሮኝ እንዲሰራ፣ የጦርነት እንዲቆም፣ ከፋኖ ጋር ያለው ነገር ደም መፋሰስ ሀገሪቷ ላይ እንዲቆም ኮኔክሽን ላይ ጋር እንዲቆ ሊሰማ አልቻለም። በአብይ አህመድ ያው ምዕራባንም ኢምሬትን ያው ኢምሬት ስለምታግዝ በቃ አብይ አህመድ ስልጣኑ ማንም ይነካበት አልመሰለው ከእግዚአብሔር ሰው ጋር ግን እንደሚጣል አላወቅም። እና አንድ ሁለት ሳምንት የሆነኛል ጋይስ ሌትስ ሜክ ፍሪ ኢትዮጵያ የሚል መመት ጀምሬያለሁ። ጸሎቴ ተሰምቷል። የህዝብ ተቃውሞች በተለያየ አቅጣጫ ተቀስቅሰዋል። ይሄ ነገር ተፋፍሞ ይጀምራል ተጀምሯል፣ ያለማቋረጥ ይካሄዳል። የብልጽግና ፓርቲ ሊትራሊ ለምርጫ እየተዘጋጀ ነው፣ ግን አካን ጋራንቲ ዩዛት እዛ ደርሱ ዛሬ ፖስት ያደረኩታል ፌስቡክ ላይ ቲክቶክ ላይ የዛሬ ዓመት እንደዚህ ና51 52 ዓመት ጃንዌይ ከስልጣን በዱ የሚል ደብዳቤ ያለበቡላቸው ደርሶኝ ፌስኬ ላይ ፖስት አድዋለው። አብይ አህመድ ሳይወዱ በግዶ በፍቅር ጠይቀመታል ተስልጣን ቃሉ ኢትዮጵያንም አንድ ህዝብ አድርጌ ኦሮሞንም አማራንም ቤኒሻንጉልንም አፋርንም ትግራይንም አንድ ኢትዮጵያ አድርጌ አገሬን እገዛለሁ። የሃይማኖት አባቶች ተዘጋጁ። ምንም ፓኒክ መሆን አይጠበቅባችሁ። ጀስት ሪላክስ ጀስት ሪላክስ። እናት እንዳልኳችሁ ነው፣ ልጇ ልትወልድ ስትል ለውጥ አለ፣ ግን ድል አለ። ከዛ በኋላ እልልታ አለ ሊሲወልድ ደስታ አለ። ወንድ ልጅ እኮ ተወለደልን እዚህ ቤት ይባላል። በእርግጥ ወንድ ልጅ ተወልዶላችኋል። እግዚአብሔር ይባርካችሁ። እንኳን ደስ ያላችሁ። አንድ ቃል ላንብብላችሁ እና እጨርሳለሁ ሀሳቤ እና ምን ምን እንዴት ማድረግ እንዳለብን ይሄንን የተጀመረውን ህዝባዊ እንቢተኝነት ተቃውሞ በሁሉም ክፍላት ሀገሮች ነው። አዲስ አበባ የኢትዮጵያ መከላከያ ሰራዊትም እንዴት ጆይ ማድረግ እንዳለብን አቅጣጫ ሰጣችኋለሁ። እግዚአብሔር ይባርካችሁ። ከኔ ጋር በሁለተኛው ቆሮንጦስ ምዕራፍ አምስት ቁጥር አስራ ሰባት ላይ ያለውን ቃል በአቦን በመንፈስ ቅዱስ አለበላችኋል። አሁን ማታ ላይ ስራ ስለምገባ ነው ስራ የማየው ስራ ኢትዮጵያውያን፣ ኤርትራውያን፣ አበሻውያን በጣም ነው የምወዳቸው። ኮስታ፣ አሜሪካውያን ሀይሪላ እኔ ሰዎችን ሁሉ ወዳ ጋር ሶላ እግዚአብሔር አንድያ ልጁን እስኪሰጥ ዓለምን እንዲሁ ወዷል። ሰውን የሚጠላው ለመግደል የሚነሳው ለማጎሳቆል የሚነሳው አውሬው ነው አውሬው እና የአውሬው መንፈስ ያላቸው ሰዎች ናቸው። ራስ ወዳዶች ናቸው። ኢትዮጵያውያን እየተጨፈጨፉ አገር እንደዚህ በደም ሆነ፣ አብይ አህመድ ዛሬ እጁን ኪሱ ከቶ ንጻስ አስመርቃል፣ ድሮን ሰራው ይላል። ይሄ አውሬነት ነው። ይሄ ጨለማዊነት